የተዋህዶ ቤተ ክርስቲያን መሰረቷ ነው እና ሃይማኖታችን ሃይማኖት ተዋህዶ ነው መሰረት ተደርጎ የሚወሰደው፣ አምላክ ወልደ አምላክ ብለን ማመናችን ቅዱስ ጴጥሮስ እንደመሰከረው አይነት ሃይማኖት መያዛችን፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ ያው የያው እግዚአብሔር ልጅ ክርስቶስ ነው ብሎ ማመን መመስከር የሱታፊ አምላክ መነሻው ነው። በዚህ የሃይማኖት መሰረት ላይ የምስጢራት ተሳትፎ ደረጃ መብቃት ሁለተኛው እድገት ነው። የምስጢራት ተሳትፎ የመጀመሪያ መግቢያ በሩ ጥምቀት ነው። ስንጠመቅ እንለወጣለን። የእስክንድርያ አባቶች ትምህርት፣ ስንለወጥ እሱን እንመስላለን። ልጆቹ ከሆኑ ወራሾች እንሆናለን። ልጅ አባቱን ይመስላል ይባላል። እኔን ምሰሉ ያለ አባታችን ጌታችን እንደ ልጆች ስንመስለው ወራሾች እንሆናለን ይላል በዚህ ደረጃ በጥምቀት ተለውጠን ከተገኘን ኦርቶዶክሳዊ ሰብእናን አቅሌሲያዊ ማንነትን ገንዘብ ካደረግን እንደ ተወለደ ልጅ በምስጢራት እናድጋለን ይላል ቅዱስ ቄርሎስ ዘእስክንድርያ። በስጋ ወደሙ እኛነታችን ከሱ ጋር አብሮ ያድጋል። በእኔ ኑሩ እኔም በእናንተ ያለው ይፈጸማል። እንደ ወይን ግንድ ራሱን እኛን ቅርንጫፎቹ አድርጎ ያስተማረን ትምህርት ፍጻሜውን ሆነ ያገኛል ይላል። ምክንያቱም ምን በላው እርሱን ነው፣ ምንጠጣ ጠጣው እርሱን እርሱን ይሆናል ማለት ሰውነታችን በቅዱስ ቁርባን በስጋ ወደሙ እግረ መንገድ የሚፈጸመው ኦርቶዶክሳዊ ህብረት ነው። አንድ ስጋ ከበላን፣ አንድ ደም ከጠጣን፣ ብዙዎች ስንሆን አንድ ነን የምንልበት ምክንያት ይሄ ነው ይላል። የሱታፊ አምላክ መንገድ ከዚህ የተነሳ በፍቅር መሰረት ላይ የጸና አንድነት ነው ይላል። መለያየት የሱታፊያ አምላክ መንገድን ይቆርጣል። አንድነት የሱታፊያ አምላክ መንገድን ረጅም ጉዞ ነው ይላል። የቀበሎቅ አባቶች ቅድም የጠቀስኳቸው የሰው ልጅ ህይወት በአራያ ይጀምራል በአምሳል ይጨርሳል። ተጉዘን የምንደርስበት ግብ አምሳል ከሆነ መምሰል አርአያ ስንፈጠር የተሰጠን ከሆነ በተፈጥሮ ያገኘውን ይዘን በተማር ነው በተለማመድ ነው ሰርተን እሱን መስለን መጨረሻችን፣ እናገኛለን ነው። ምስጢራት ሁሉ እዚህ ጋር ተባብረው ይገባሉ።